ሰላም ጠና ስጥልን፣ ክቡራንት መልካቾቻችንና አድማጮቻችን። ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋ ጫጫ ዜናዎችን ያቀርብላቸኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን እንሆ መከላከያ ትግራይ ሊገባ መሆኑ ተገለጠ። መካናይዝድ ዕዙ ጦሩ ከዳ የጎንደር ፋኖዎች ታላላቅ ኦፕሬሽን መፈጸማቸው ተገለጸ ሸዋ ፋኖ ስፔሻል ኮማንዶቹን አስመርቋል በትግሉ ተጓዳኝ ዘራፊዎች እርምጃ ተወሰደባቸው ጌታቸው ረዳም ህወሓት የምዕራብ ትግራይ ጉዳይ ምን ሊሆን እንደሚችል አጋለጠ ሽንት ቤት ሄዶ ውድድሩ ያመለጠው ኢትዮጵያዊ አትሌት ጉዳይ መነጋገሪያ ሆነ ነፃ አውጭ ግንባሩ እየሞተ ያለን መንግስት አትደግፉ ሲል መግለጫ ሰጠ። የኢድ አልፈጥር በዓል በታላቅ ሁኔታ በመላው ዓለም ተከበረ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የአማራ ፋኖ በተለያዩ ግዛቶች እያደረገ ያለውን ተጋድሎ አሁንም ጠንክሮ መቀጠሉ ተገለጸ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የተሳካ ኦፕሬሽን መፈጸሙም ነው የተገለጸው። የከተማ ሰርጂካል ኦፕሬሽን ጠባብቶች ነው ትግሉን አጠናክረ ወደፊት በመገስገስ ደብረ ታቦር ከተማ ሰርገው በመግባት ሁለተኛውን የዞር ከፍተኛ አመራር ላይ እርምጃ መውሰዳቸውን ምንጮቹ የገለጹት፣ በተወሰደውም ኦፕሬሽን ድንጋጤ ውስጥ የገባው የብልጽግና መዋቅር ቀጠና ላይ ያለውን የሰራዊቱን ከፍተኛ መስመራዊ መኮንን በሄሊኮፕተር ለውይይት መውሰዱ ነው የተገለጸው። በደብረታቦር ከተማ በቅርቡ ቴዎድሮስ ክፍለ ከተማ ላይ ተመሳሳይ ኦፕሬሽን መፈጸሙ የሚዘነጋ አይደለም። ታዲያ በቅርቡም መከላከያ አሰልጠኛ ያለው ያላቸው የሜካናይዝድ እዝ ያስመረቃቸው አካላትም በብዛት እየከዱ መሆኑ ነው እየተገለጸ የሚገኘው። መሞት የለብንም ባላመነው ጦርነት በማለት ብዙዎቹ መክዳታቸው ተገልጿል። ፋኖ ትግሉን አጠናክሮ በየጊዜው እያደረገ እያሰለጠነ የሚያወጣቸውም እንደዚሁ ጭንቁስ የከተተው የመከላከል ዛሬም በተለያየ ጊዜያቶች የሚያደርጋቸውን አሰልጣኞቹ እየከዱበት መሆኑ ነው የተገለጸው። በተለይም ባለፈው ሳምንት የብልጽግና ቁንጮ ስርዓት አስጠባቂ በፊልድ ማርሻል ብርሃኑ ጁላ ይመራው አዲሱ መካ

ቁጥራቸው በርከት ያለ መግዳታቸው የተገለጸው ስልጠናው ሲጀመር ከ3800 በላይ ሰልጣኞች ቢገቡም በስልጠናው ላይ ያሉ ግን በክህደት በእስርና በዲስፕሊን ከ528 በላይ ተባረው የቀሩት ቢመረቁም በጉዞ ላይ ያሉና በተመደቡባቸው ክፍሎች እንደደረሱ መጥፋታቸው ነው። የመረጃ ምንጮቹ የሚያመላክቱት በተለይም የፋኖ ኃይል እያስደነገጠ ያለ የመንግስት ኃይል አሁን ጭንቅሱ መግባቱ ሆነ የተገለጸው። ይህ በእንዲህ እንዳለ በተጓዳኝም በተለይም በ13ኛ ቀኑን በያዘው ዘመቻ አንድነት ፋኖ ትግሉን አጠናክሮ ወደፊት እየገሰገሰ መሆኑ ያስደነገጠው የመንግስት ኃይል አሁንም ትግሉን አጠናክሮ ፋኖ ወደፊት ገስግሷል። በደስታና በሆታ በያዙባቸው ከተማዎች ሁሉ ሳይቀር ፋኖቹ ድላቸውን እያጣጣሙት መሆኑ ነው ከህብረተሰባቸው ጋር የተገለጸው። በተለይም በአማራ ፋኖ በጎጃም በተለያዩ ግንባሮችም ድል መቀዳጀቱ እየተገለጸ ነው የሚገኘው። በአማራ ፋኖ በጎጃም ሁለተኛ ተፈራ ተፈራዳምጤ ክፍለጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጅ ከተማ መሽጎ በነበረ የጠላት ኃይል መካከል ስድስት የሞቱ ሲሆን ስምንት ቁስለኞች በማድረግ የተሳካ ኦፕሬሽን መፈጸሙ ተገልጧል። በአማራ ፋኖ በጎጃም ሳሙኤል አወቀ ዘጠነኛ ክፍለ ጦር አረንዛው ጓንቾ ብርጌድ ባደረገው ማጥቃትም በዚሁ መልክ በወራሪ ኃይል ላይ ሰብአዊና ቁሳዊ አኪሳራ ማድረሱም ተገልጧል። በዚህም ከ17 በላይ ኃይሎች ሲደመሰሱ ዘጠኝ ደግሞ ቁስለኛ በማድረግ አንደኛውን ክፍለ ጦር አመራሮችና አባላት በማጥቃት ታሪክ መስራቱም ታውቋል። በጎጆ አገር ምድርም እንደዚሁ አቤ ጉበኛ በርገን ዱርቤቴ ከተማ ላይ ባደረገ ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲንደፈንድፉ የነበረውን የመንግስት ኃይል በዘሪሁን በ13 የተበታተነ ሲሆን ከነበሩት አመራሮች መካከል ሁለቱ አጃቢዎች መቁሰላቸውም ታውቋል። በአማራ ፋኖ በጎጃም በሚገኙ ሁሉም አካባቢዎች ዘመቻ አንድነት ተጠናክሮ የቀጠለ ሲሆን በተለይም በመንግስት ኃይል ላይ እየተወሰደ ያለው እርምጃ መበታተንና ስጋትና ፍርሃት ውስጥ መክተታቸውን ታውቋል። በሌላም በኩል የአማራን ፋኖ በመምሰል እና እንደዚሁም ደግሞ ፋኖንን በሚል በዘረፋ ወንጀል ላይ የተሳተፉትን በርካታ ዘራፊዎች እርምጃ የተወሰደባቸው መሆኑ ነው። የባህር ዳር ህዝብ ከፍተኛ ሁኔታ በማግባትና በመዝረፍ ፋኖን ከህዝብ ለመገንጠል ከመንግስት ጋር በመመሳጠር በፖሊስና ሚኒሻ ጋር ተልኳቸውን በመውሰድ ከአስራ ሰባት ጊዜ በላይ እገታ ሲፈጽሙ የቆዩ ሲሆን በፋኖ ስም ህዝባቸውን ሲያሰቃዩ ከነበሩት ውስጥ አምስቱ

ሆነው ተደራጅተው ሲዘርፉ የነበሩትን የባህር ዳር ወታደራዊ አዛዥ እና በላይ ዘለቀ ሻለቃ በቁጥጥር ስር በመዋል እጅ ከፍንጭ በመያዝ በዛሬው እለት አስፈላጊ አስፈላጊው እርምጃ የተወሰደባቸው መሆኑ ታውቋል። በተለይም የጣውላ ቤት ባለሙያ ሰባት መቶ ሺ ብር ተጠይቆ በድርድር ላይ ያለ ነው። መቶ ሺ ብር በእጁ የተያዘው ለባለቤቱ እንዲመለስለት መደረጉም ተገልጿል። ፋኖች በተለያዩ አካባቢዎች እያደረጉት ያለው ስልጠና አሁንም በቁጥር እየጨመረ መምጣቱ ነው የተገለጸው። ታጠቅ ሰልጥን፣ ዝመት እናሸንፋለን ይላሉ ፋኖቹ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ብርጌ ነው በተደጋጋሚ ጊዜያቶች ያሰለጣናቸው በተከታታይ ለአራት ወራት የሰለጡ ልዩ ዘመቻ ኃይል ልዩ ኮማንዶች ማስመረቁ የተገለጸው። ፋኖቹ ትግላቸውን አጠናክረው እየገሰገሱ ባለበት በዚህ ሁኔታ በተጓዳኝም እጅግ ቁጥራቸው የበረከተ የመከላከያ ኃይልን ሊቋቋሙ የሚችሉ ልዩ ኮማንዶችን ማስመረቁም ነው የተገለጸው። በአሁኑ ሰዓት የመንግስትን ኃይል ከመገዳደር አልፎ ውጊያ በመውሰድ በኩል ትልልቅ እውቀትና አቅም ያላቸውን ልዩ ኮማንዶች ጭምር አስመርቋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ብርጋና አንስቶች ለአማራው ሕዝብ ነፃነትና መብት መከበር ውድ ህይወታቸውን ሳይሳስቱ ለመስቃት ለመስጠትም ቃል መግባታቸው ነው የገለጹት። በተለይ የአማራው ግፍና በደል ከዚህ በኋላ ሊበቃን ይገባል፣ ትግራችንን አጠናክረን ወደፊት እንገሰግሳለን ሲሉ ነው የገለጹት። በምናደርጋቸው ተጋድሎች ላይ ሁልጊዜም ህዝባችንንና ሀገራችንን መታደግ የሁላችንም ድርሻ ነው ሲሉም ነው የገለጹት። በተለያየ ጊዜያቶች የሚደረገው የፋኖ ኃይል በተለይም በራምቦና እንደዚሁም በድል አድራጊነት እያጎናፀፈ የሚገኘው ህዝቡ ደስታውን እየገለጸ ነው የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦር ከድል መርስ ከህዝቡ ጋር ደስታውን እያጣጠመ እንዳለም ተገልጿል። በተደጋጋሚ ጊዜያቶች ያደረጓቸው ታላላቅ ድሎች ህዝቡ አሁን ፋኖን ከጎኑ መሆኑን እየገለጸ፣ በተለይ በምናደርገው ትግል ሁሉ እገዛ የማድረጉ ኃይል እጅግ መጨመሩ ነው የገለጹት። ፋኖአቸው የአማራ ፋኖ በጎጃም የቀይ ተልፍተ ንግስም ስድስተኛ ክፍለ ጦር በመቶ አለቃ አዲሱ አወቀ የምትመራው የምትመረው ተወርዋሪ ንስር ኮማንዶ አናብስቶችም በትናንትና ዕለት አገዛዙ ደብረ ማርቆስ ከተማ ድሽቃ ጠምዶ ሲንቀሳቀስ የነበረውን መኪና ሰርጂካል ኦፕሬሽን በማካሄድ መኪናው ከከተማ ይዘናት ወጥተናል ሲሉ ነው የልዩ የንስር ኮማንዶ አናብስቶች የገለጹት። በተደጋጋሚ ጊዜያቶች እርምጃችንን አጠንክረን እንቀጥላለን፣ አሁንም ወደፊት እንገሰግሳለን ሲሉም ገልጸዋል። ፋኖ ይህ የመንግስት ኃይል ያስጨነቀው በተለይም ጠቅላይ ሚኒስትር አብይና ካቢኔዎቹ ግራ ቢገባቸው በተለያየ መልኩ በአማራ ክልል የሚደረገውን ስልጠናዎችና እንደዚሁም ደግሞ የፋኖን ትግል ያስጨነቃቸው መሆኑን በማመላከት ይሁን እንጂ የኢትዮጵያ ሀገራዊ ምክክር ኮሚሽኑን በመጠቀም የአማራ ክልል የአጀንዳ ማሰባሰያ ምክክር በመጪው ቅዳሜ ጀምሮ እናደርጋለን ሲሉ ቅስቀሳ ማድረጋቸውም ተገልጿል። በባህር ዳር ከተማ ዝግጅት እያደረገ እንደሚገኝም ነው የገለጠው። ሂደቱን በተለይም ለማስተባበር ለዩኒቨርሲቲ እና ለከተማ በጎ ፈቃደኛ ወጣቶች ስልጠና እየሰጠ እንደሚገኝ መረጃዎች አመልክተዋል። በክልሉ ሁለት ዓመት ሊሞላው ጥቂት ወራት የቀሩትን ግጭት መቋጫ ሲያገኝ ምክክሩ በስኬት ይጠናቀቃል የሚለው ጥያቄ በብዙዎቹ ውስጥ አሁንም እየታዘ እየተነሳ ነው የሚገኘው። እውን ምን አይነት መንግስት አለና ነው በአማራ ክልል ለድርድር የሚያስበው ሲሉም ገልጠዋል። ጌታቸው ረዳ ህወሓት ምዕራብ ትግራይ እያለ የሚጠይቀው ለራሱ ጉዳይ ብቻ ከማሰብ ነው ሲል ገለጠ። ህብራት በተለይም ወልቃይትን ህወሓት የሚፈልገው መሬት እንጂ መሬቱን እንጂ ስለተፈናቃዮቹ ተጨንቆ አያውቅም ሲል ነው የገለጸው። ጌታቸው ረዳ ጌታቸው ረዳ በትግርኛ ቋንቋ ባስተላለፈው መልእክት እንደገለጸው ከሆነ ባለፉት ሀያ ዓመታት በትግራይ የሚታየውን ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት ሁለት ዓመታት የተበተነውን ስራ የመጨረሻ ጡዘት ምዕራፍ መድረሱን አመላካች ሲነው ሲነው የገለጠው። ህግና ስርዓት ያከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩ የስርዓቱ ቀውስ ገብተው የሚያወቁ ከፍታ ውስጥ ነው የተደረሱ ሲል ገልጦታል ከማተም ቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች ሁለት ብቻ ናቸው ሲል ነው ፕሬዚዳንት ጌታቸው የገለጠው። በመጀመሪያ ተቆጣጠሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈል እና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬትን መውረር ነው ብሏል። ዋነኛ ትኩረቱ በመቀሌ ሐድያት በሽሬ በታች ቆርቆሮ በአክሱም በማጨውና በአድግዳትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎቹ የክልሉ አካባቢዎች የሚቀጥላል ነው ያለው። ያገኘው የመሬትን ለማስፋፋት ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዎች ወደነበሩበት ለመመለስ የትግራይ ሉዓላዊነትን መሬትም ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሳያቀርብ አልታየም ብሏል። ስለሆነም መላው ትግራይ ወጣቶች መሬታችሁን ከሽፍቶቹ ጠብቁ ማተም ቀሚዎች የተወሰኑ ውሳኔዎች ህጋዊነትና ተቀባይነት ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንዳትሳተፉ በመጋበዝ የምትገኙ ባለሀብቶችም ገንዘባችሁን ጠብቁ፣ ይህ የሚሰራው ስራ እውን ትክክል አይደለም ሲል ነው የህወሓትን ገበና ያጋለጠው። ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚለው ስጋት እንዳለው በአለም አቀፍ እንዲሁም በሀገር አከት መካከሉ ጥረት ሲከሰት ሰፋ ያለ የቀውስ ጥናት ክራይሲስ ሪሰርች በማካሄድ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ የተባለው ግለሰብ ድርጅት ሰፋ ያለ ዘገባ ማውጣቱም ተገለጸ። በትግራይ በኩል እንደዚሁም ደግሞ በኤርትራም የሚነሱት ግጭቶች እየከፉ እየመጡ እንደሆነም ነው የገለጸው የክራይሲስ ግሩፕ። በተለይም ይህ ግሩፕ ተቋሙ አሜሪካ ጉዳይ ፖሊሲን ከሚወስኑ የጥናት ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ኢንተርናሽናል ክራይሲስ ግሩፕ እንደሆነ ይታወቃል። ክራይሲስ ግሩፑ ከሶስት ቀናት በፊት ባወጣው መግለጫ ላይ የዓለም ማህበረሰብ ኢትዮጵያ የምትዋሰንበትን የቀይ ባህር ጥረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም አቀፉ የፖለቲካ አሰላለፍ መዛባት ተከትሎ የኢትዮጵያ መሪ አብይ አህመድ ቀይ ባህርን በኃይል የመጠቅለል እድሉ ሰፊ ነው ሲል ያትታል። ይህንን እስካላረመ ድረስ ችግሮቹ የከፉ ሊሆኑ እንደሚችሉም ነው የገለጠው። ሽንት ቤት ሄዶ ሩጫ ሰዓት ያመለጠው የጥላሁን አስገራሚ ገጠመኝ በአሜሪካ መነጋገሪያ መሆኑ ቀጥሏል። በተለይም በካሊፎርኒያ ከተማ አስር ሺህ ሜትር ውድድር ላይ ዳኛው ውድድሩን ለማስጀመር ሀያ ዘጠኝ አትሌቶች ሰበሰቡ። አትሌቶቹ ለመጀመር የተኩስ ድምፅ በጉጉት እየተጠባበቁ ነበር። በድንገት ለዳኛው ከውድድሩ አዘጋጁ መልእክት ይደርሳቸዋል። በዚህ መሀል የተወሰኑ አትሌቶች ሽንት ቤት የቀሩት ደግሞ ሰውነታቸው ማሟዋቃቸውን ቀጠሉ። ሽንት ቤቱ የሚገኘው ከሁለት መቶ ሜትር መነሻ ላይ ሲሆን አለ አትሌቶቹ እንዳይርቅ ተብሎ ዳር ላይ ተደርጎ እንደነበረም ነው የተገለጸው። ይሁን እንጂ ዳኛው በድንገት ሊጀምር ነው ተሰባሰቡ አሉ። ይህንን ሲሉ ግን የተወሰኑ አትሌቶች ሽንት ቤት እንደነበሩ ታወቀ። ዳኛው ውድድሩን አስጀምሩ። በዚህ መሃል ጥላሁን ኃይሌና አሜሪካዊ ሯጭ ከርቀት ውድድሩን መጀመር አዩ። በዛን ሰዓት ነው ጥላሁን ጓደኛው መቶ ሜትር መነሻው ደርሰዋል። ተመልካቾቹ አረ የተረሱ ሁለት አትሌቶች አሉ ብለው መጫዋቸውን ቀጠሉ። ውድድሩ ለሁለት ቡድን ተከፈለ። ዋናውና የጥላሁን ጓደኛ ጥላሁንና ጓደኛው እንደ ን ብለው ተጋግዘው ከብዙዎቹ ዙሮች በኋላ ዋናውን ቡድን ተቀላቀሉ። ተመልካቹም የጥላውን ጓደኛ መጨረሻ ማየትም ናፍቆ ነበር። በመጨረሻ ላይ ነው ጓደኛው ብዙ ጉልበት አውጥቶ ስለነበረ ውድድሩን አቋርጦ ወጣ። ጥላውን አይሌ ደግሞ ለፊልድም የመጀመሪያው የሆነውን አስር ሺ ሜትር ውድድር ሀያ ስድስት ነጥብ አምሳ ሁለት በመሮት አራተኛ ደረጃ ላገኝ መቻሉ ነው የተገለጸው። ይህ ሰዓት የቶኪዮን የዓለም አቀፍ ሻምፒዮና የመሮጫ መስፈርት ያሟላ እንደነበረም ተገልጧል።

ይህንን እየፈራረሰ ያለ መንግስትን መደገፍ ተገቢነት የለውም ሲል መግለጫ ሰጠ። የኦጋዴን ነፃ አውጭ ግንባር ነው። በኦሮሚያ የመጡ ሹማምንቶች ጨቋኝና ጨፍጫፊ ናቸው በማለት በብሔር ተደራጅተው እየታገለ ላለውን እኛንም ያለን ምርጫ ይህ ነው ሲል መግለጫ ወጥቷል። በጋራና በአንድነት ሆነን ይህንን ይል እስካልገታ ነው ድረስ አደጋው የከፋ ነው ሲል ነው በመግለጫው ያሳወቀው ኦብነግ የኦጋዴን ነፃ አውጭ ግንባር። በተለይም ድርጅቱ አክሎ ለዓለም አቀ ማህበረሰብ እየሞተ ያለን ስርዓት ለማዳን ትብብር ከማድረግ ይቆጠብ ሲሉም ነው አክሎ የገለጸው። ኢትዮጵያኖችም በተለያየ ዓለም የሚኖሩ ቢሆን ይህንን የፈራረሰና የወደቀ መንግስት ለማገዝና ለመርዳት መሞከሩ ተገቢነት የሌለው እንደሆነም አሳውቋል። በተደጋጋሚ ጊዜያት በሀገራችን ላይ የተከሰተ ባለው ችግር ዙሪያ ላይ ኢትዮጵያኖች በጋራ መቆም እንዳለባቸውም ነው የተገለጸው ኢዜማ ልጃችን በመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ ልትገኝልኝ አልቻለችም ሲል የኢዜማው ተወካይ በመሆን ያገለገለችው የገነት አራጌ ቤተሰቦች ለመሰረት ሚዲያ ገለጡለት። በተለይም አዲስ አበባ ጉለሌ ክፍለ ከተማን ምንን ተብሎ ከሚጠራው አካባቢ ነው ከምሽቱ ሁለት ሰዓት ላይ ቀይ ቦነት በለበሱ የመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ አድራሻዋን ማግኘት አልቻልንም ብለው የኢዜማ ተወካይ የነበረችው የገነት አራጌ ቤተሰቦች የገለጹት ግራን የገባን፣ በሀገር ውስጥ መንቀሳቀስ አልተቻለም፣ በዚህ ሁኔታ እያፈኑ እየወሰዷት ነው ሲሉ ነው የሚገልጹት። ግን የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ብሔራዊ ሴቶች ጉዳይ ተጠሪ እንደነበረችም ይታወቃል። የገነት ቤተሰቦች አዲስ አበባ ፖሊስ ኮሚሽን ቢሮ፣ የፌዴራል ፖሊስና እና ሌሎችን ከወቅታዊ ጉዳይ ጋር ተያይዞ ይታሰሩበታል ለተባሉ ጣቢያዎች አፈላልገን የነበረ ቢሆንም አድራሿ ሊገኝ አልቻለም ሲሉ ገልጸዋል። ግንት በመንግስት የጸጥታ ኃይሎች ታፈና ክሱስች ከአርባምስት ቀናት በላይ መሆኗንም ነው የተገለጸው። እስካሁን እየተሰጠን ምንም መፍትሄ የለም። በአንድ ሀገር መንግስት አለ በተባለበት ቦታ እንዲህ አይነት ግፍና በደል ሲፈጸም ምንድን ነው እየተከናወነ የሚገኘው? ሲሉ ብዙዎቹ ሀዘናቸውን ገልጸዋል። 1446ኛው የኢድ አልፈጥር በዓል በአዲስ አበባና በተለያዩ የኢትዮጵያ ግዛቶች በታላቅ ሁኔታ መከበሩ ተገለጠ። በተለይም በኢትዮጵያ በአዲስ አበባ፣ በሀረር፣ በድሬዳዋ፣ በአሶሳ፣ በጋምቤላ፣ በባህርዳር በሌሎችም የኢትዮጵያ ግዛቶች በታላቅ ሁኔታ መከበሩ ነው የተገለጸው። በዓለም አቀፍ ደረጃም በዓሉ በታላቅ ሁኔታ ተከብሮ ማለፉም ተገልጠዋል። በተለይም የእስልምና በዓል በዚህ ሁኔታ ሲከበር፣ በፋኖችም በኩል በታላቅ ሁኔታ ነፃ የወጡበት ቦታዎች መከበራቸው ነው የተገለጸው። ታዲያ ለኢትዮጵያ እስልምና ያላቸው ቁርኝት ዘርፈ ብዙ እንደሆነ ኢትዮጵያኖችም በሌላም በኩል ተብራሉ ነው። የነብዩ መስጅድ ሀራም የሚገኘው ሁጅራ ቁልፍ ያዥም ኢትዮጵያ መሆናቸው ነው የተገለጠውም የነብዩ መሐመድ ሰአላ አሳዳጊ ኡም አይመን፣ ቀዳማዊ ሙዜን ቢላል ኢብራሂም ረባን እንዲሁም በቅዱስ ቁርአን የተከበሩና የተወደሱት ህይወታቸው ካለፈም በኋላ የመጀመሪያው የሙስ ሰላት ሳላታ ጃናዝ የተደረገላቸው የሚነገፉታዊ ንጉስም ነጃስ ንጉስ አርማ የኢትዮጵያና የስልምና ስለ ስለመተሳሰራቸው ዋነኛ ማሳያ መሆናቸውም እየተገለጸ ባለበት ሁኔታ የሳውዲው ንጉስን ጨምሮ ሙስሊምና ሌሎችም መሪዎች ወደ መዲና ለዚያራ ጸሎት መጥተው ዋና የቀብር በር የሚከፍቱላቸው ኢትዮጵያዊ በምስሉ ላይ የሚታዩት እንደሆነ ተገልጿል። በሰሜን ሸዋ ዞን ምንድር ወረዳ መንዝ ጌራ ወረዳ ቀበሌ 09 ልዩ ቦታዎች ጭሳ አምባ ወንዝ ተብሎ በሚጠራው አካባቢ በእርሻ መሬት ውርስ ምክንያት ወንድሙን የገደለው ግለሰብ በጽኑ ስርዓትና በገንዘብ መቀጫ መቀጣቱ ተገለጸ። ተከሳሽ አያኔ አጥላው የተባለ 28 ዓመት ወጣት ስሙን ሰውን ለመግደል በማሰብ ነው በግምቱ 10 ሰዓት ላይ ጭማስ ወንዝ ተብሎ በሚጠራ ስራ ከቋጢ ድንጋይ ስራ አድፍጦ በመጠበቅ በእርሻ መሬት ውርስ ጉዳይ ያደረገው ግድያ ወንጀል ተፈርዶበታል። በዚህ መሰረት የሰሜን ሸዋ ከፍተኛ ፍርድ ቤት የቀረበለትን የሰውና የሰው ማስረጃ አሳማኝ ሆኑ መገኘቱ ተከሳሽ በፈጸመ ወንጀል ማህበረሰቡን ያስተምራል፣ ተከሳሽንም ያርማል ተብሎ በማሰብ በዋለው በ19/07/2017 ችሎት በተከሳሽ ላይ የአመት ጽኑ እስራት ወስዶበታል፣ ፍርድም ሰጥቶበታል። በመከላከያ ትግራይ ሊገባ መሆኑ ተገለጸ ከሌትራ ጄኔራል ታደሰ ወረ ጋር መግባባት መድረሱም ነው የተገለጸው የትግራይ ጊዜ አስተዳደር ምክትል ፕሬዚዳንትና የጸጥታ ዘርፍ ሃላፊ ሌትራ ጄኔራል ታደሰ ከጠቅላይ ሚኒስትር አብይ አህመድ እንዲሁም በኢትዮጵያ የአሜሪካን ኤምባሲ ተወካይ ጋር በተለያዩ ጉዳዮች ዙሪያ መመካከራቸውና ውይይት ውሳኔ ማሳለፋቸውም ነው የተገለጸው የትግራይ ጊዜ አስተዳደር ወደ ቦታው ይመለሳል የጊዜ አስተዳደሩም ተግባራዊ የሚደነቅ ማንኛውም አካል ተመጣጣኝ ሕጋዊ እርምጃ ይወሰድበታል ይላል ስምምነቱ ላይ በሁለተኛ ደረጃም በአንድ ወር ጊዜ ውስጥ የጊዜ አሰራር ፕሬዝዳንት ይሰየማል ነው ያለው። በሌትናንት ጀኔራል ታደሰ ወረደ የጊዜ አሰራር ተቀዳሚነት ምክትልና ፕሬዝዳንት ሆኖ ይሰራል ተብለዋል። ጀኔራል ተክላይ አሸብር ወድ አሸብር የታደሰ ወረደ ኃላፊነት ቦታ ይሰየማል ተብለዋል። የኢትዮጵያ መከላከያ ሰራዊት መቀሌ ከተማን ጨምሮ በነባር ካምፖች ውስጥ እንደሚገባም ተገልጿል። ስምምነትም ላይ ተደርሰዋል። የትግራይ ታጣቂ ኃይሎች ወደተዘጋጀላቸው ካምፕ እንዲገቡ ይደረጋል። የተቋረጠውም የዲዲአር ተግባር በተቀመጠለት የጊዜ ገደብ ሰሌዳ መሰረት በትክ ክል ይተገበራል። ለዲዲአር ገንዘብ የለገሱ ሀገራትም ለአሜሪካን ጨምሮ ገንዘብ እንዲለቁ ይሰራል ተብሏል። የትግራይ ጊዜ አስተዳደር ከካቢኔ እንደገና የሚያደራጀ ነው። በአዲስ አደረጃጀት ህወሓትን ሀምሳ ፐርሰንት፣ ብልጽግና ሀያ አምስት ፐርሰንት፣ እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶች የሴፊክል ማህበራት ሀያ ፐርሰንት ድርሻ እንደሚኖራቸው ነው የተገለጠው። በመጀመሪያ ጊዜ አስተዳደር ካቢኔ ውስጥ የሰራዊቱ ታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና እንደማይኖረውም ተገልጿል። ተፈናቃዮች ወደ የቀያቸው መመለስ ልዩ ትኩረት እንዲሰራ ከዚህ በፊትም የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎችም በአዲስ መልክ እንዲጀምሩ የሚሉ እንዳሉበትም ተገልጸዋል። ሌሎች ስምምነቶች የተደረሱበትም ሶስተኛ ጉዳዮች ለጊዜው ክላሲፋይድ ዶክመንት የሚመደቡ ናቸው የተባለ ሲሆን ህወሓትን ከውጭ ኃይሎች ጋር ለወታደራዊ እንቅስቃሴ እንዲታቀም ያሰመሩ መሆናቸውም ተገልጿል። ይሁን እንጂ ይህ ጉዳይ ተግባራዊ ይሆናልን የሚለው አሁንም አጠያቂ መሆኑ ነው እየተገለጸ የሚገኘውም ጣሊያን የጣሊያን ልጃገረድ አስገድዶ ለመሳብ ሞክሯል የተባለው ኤርትራዊ ጉዳይ አሁን በኢጣሊያ መንግስት በኩል እርምጃ ሊወሰድ መሆኑ ነው የተገለጸው። ሁለት ጣሊያኑን ለመሳም የሞክረው ኤርትራዊ ነው በቁጥጥር ፖሊሲ ያሳወቀው። በእንደዚህ አይነት ወንጀል ተግባራች ላይ የሚሳተፉ በተለይም የሌላ ሀገር ዜጎች እየበዙ መምጣታቸውን የገለጸው ፖሊስ አሁን እርምጃችንን አጠናክረ ለቅ እናቀርባለን ሲል ነው የገለጸው። ወጣቱ ይህንን ድርጊት ከመፈጸሙ በኋላ ሮጦ ማምለጡ የተጠቀሰው አቃቢ ህግ፣ በተደረገው ምርመራ የደህንነት ካሜራ ክትትል ከትናንትና ወዲያ በቁጥጥር ስር መዋሉም ተገልጿል። በኢትዮጵያ የሚደረጉ እንደነዚህ አይነት ነገሮች ላይ አሁንም የበረከተ ስለሆነ በተለይም ጉዳዩ የሚመለከተው የመንግስት ኃይል እንደነዚህ አይነት ጉዳዮችና የሰዎችን አስገድዶ መድፈር ፊልምና ድራማ ከመስራት ይልቅ በዚህ ወንጀል ላይ የሚሳተፉትን አስፈላጊውን እርምጃ ሊወስዱ እንደሚገባም አሳስበዋል። ኢትዮጵያውያኖች በሌላ ሀገር የምናያቸው የወንጀል ተግባሮች ወደ አሁኑ እርምጃና መፍትሄ ሲሰጥ፣ የኢትዮጵያው ግን በተቃራኒው ፊልም የሚሰራበት መሆኑ መቆም አለበትም ሲሉ ገልጠዋል። ክብራንት ተመልካቾቻችንና አድማጮቻችን አሁን ያቀረብኩላችሁ የዘውድሾ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክብራንት መልካች አድማጮቻችን ጋር በምናደርገው የቀጣዩ እስከምንገናኝ ሰላም ጤና ስልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዜሮ ደመንግስቴ ነኝ። መልካም ጊዜ